አሊያ ከዚህ ቀደም ጂያን የለመናትና የተለማመጣት እሱን ለመፍታት የፍቺ ክስ አስገብታ ነበረ። በዛን ወቅት ጂያን እሷ ለለማፍታት ብሎ ዳኛውን አሊያን በጣም እንደሚወዳትና እንደሚያፈቅራት፣ ጥሩ ሴት እንደሆነች፣ መልካም እናት እንደሆነች፣ ስራን በጣም የምትወድ እንደሆነች ጨምሮ ብዙ ነገር ተናግረው ነበረ። ይህ ከተፈጠረ ሶስት ዓመት እንኳን ሳይሞላው ተመልሰው ፍርድ ቤት መጥተው አንፋቀርም፣ አንዋድድም፣ ስለዚህ ለመለየት ወስነናል ሲሉት አይናቸው ላይ ያስታውቅ ነበረ ይሁን ነገር እንዳለ ዳኛው ዝም ብሎ እየተመለከታቸው ነበረ ከጀርባ የነ ቦራንና የነ ሰዳከት ግፊት አለበት ሰዳከት ፍርድ ቤቱን እየበጠበጠችው ነው ዳኛው ለ ሰማኝው ለይህ ፍቺ መጠናቀቅ አለበት ክቡር ዳኛ እያለች በተደጋጋሚ ብትናገረም ዳኛው ሊሰማት አልቻለም እንዳይፋቱ ተወስኗል እንዲሁም ይሄ ኬዝ እንዲቋረጥ ሊደረግ ነው ዳኛው በመዶሻው ፊትለፊት የነበረውን ጣውላ ከነረተ በኋላ ከዛም በኋላ እየወጣ ነበረ እሷ ትጫዋለች ሰዳከት ክቡር ዳኛ አንድ ጊዜ ቆይ ላናግርህ ላናግርህ እባክህ እያለች ወደሱ ልትጠጋ ነበረ የጂያንና የአሊያ ፊት ላይ ግን የሚታየው ደስታ ነው አይናቸው ላይ ደስታ ይነበባል። ሰዳኸት ይህን ጊዜ ወደ ኤሮል ተጸግታ እንደ አንተ ግን ምን አይነት ምን አይነት ዝርክርክ ጠበቃ ነህ? እንዴት እንዴት ይሄ ነገር ሊፈጠር ይችላል? ስራን እንኳን በአገባው መስራት አትችልም እንዴ እንዴ እነሱን እነሱ ማፋታት የከበደ እንዴ? እነሱን ማፋታት የማትችለው ምን ማለት ነው? እያለችው የጮች ነበረ። ወይዘሮ ሰዳኸት ቆይ አንድ ጊዜ ቆይ አንድ ጊዜ እያለ ነበር። ከኛ የምታገኘው ገንዘብ አንድ ይቀጣል ነው እንዴ? ከኛ የምትሰበሰበው ገንዘብ አይደል እንዴ? ስማ አንድ ባንድ የሰጠነን ገንዘብ ተመለሳት አለ። ትሰማለህ አይደል ከስራ ትለቃታ አለ። ከዚህ በኋላ እኛ ቤተሰብ ጠበቃ እንድትሆን አልፈልግም እያለችው ነበረ። እንዲህ ስጮካ ያ እናቱን እየጎታት ነበር ማይ ቆይ አንዴ ቆይ አንዴ እያለ እናቱን እየጎተታት ነው። ተሰብስበው ይወጣሉ። ከዛም በኋላ አሊያ ና ጂያን ይተያያሉ። አሊያ ወደ ኤሮል ዞር ብላ ኤሮል፣ ኤሮል ይህን ነገር ታውቅ ነበር አለ ይሄ ነገር በባለፈው ኬዝ ምክንያት እክል እንደሚገጥመው ታውቅ ነበር አለ በጭራሽ ይሄ ፍቺ ሊሳካ እንደማይችል ታውቅ ነበር በል ተናገር፣ አረል እንዴ በማለት እየጠቀች ነበረ። ሰዳከትን ሰምተሻታል አለ እኔ ብቃት የሌለኝ ጠበቃ ነኝ ሲል ነበር። ተው ኤሮል፣ እንዛት በል እያለ ጂያን እየጤቀ ነበረ። ከዛ በኋላ እውነቱን እንዲናገር ጠየቀው። ከዛ ኤሮል፣ አሊያ፣ እውነቱን ልንገርሽ፣ ይሄ ነገር እንደሚፈጠር አውቅ ነበረ ይሄ ነገር እንደሚሆን አቅ ነበረ። እናም ያው እነ ሰዳከት ባይናቸው እንዲያው ብዬ ነው ማለት ይህ ፍቺ ሊጠናቀቅ አይችልም ምናምን ነገር ብል አትችልም ምናምን ነገር ነው የሚሉኝ። ነገር ግን በገዛ አይናቸው እንዲ ስለፈለግኩኝ ነው። ይሄ እንግዲህ አለመቻል የብቃት ማነስ ምናምን ከሆነ በጣም እንግዲህ ይገርመኛል ማለት ነው። ሌላ ጠበቃ ትሞክራላችሁ እያላቸው ነበረ። ኧረ ችግር የለም ችግር የለም ይሉታል። ቦራን መልካም ዜና እየጠባበቀ ነው ያለው። አሊያና ና ጂያን ተፋተዋል የሚለውን ሰበር ዜና እየጠባበቀ ነበረ። በር ላይ ቆሞ ይንጎራድዳል። ጨንቆታል። ወደዛ ወደዚህ እያለ ነበረ። መምጫቸው ሰዓት እየደረሰ መሆኑን ያውቃል። ድንገት መኪናው እየመጣ ነው። ሁሉም መኪና ወደ ግቢ ገባ። ሁሉም ሰው ከመኪና ውስጥ እየወጣ ነበረ። አሊያ ና ጂያንም ከመኪና ውስጥ ወጡ። ዴኒዝ የት ነው ብላ አሊያ ስጠይቅ ውስጥ ነው ይሏታል። እነ ሞ እከ ውስጥ እንዳይወጣሽ ጠብቆ ተባካች እያለች ነበር። ቦራ መጣ ተጠናቀቀ፣ ሁሉም ነገር ሁሉም ነገር አለቀ ብሎ እየጠየቃቸው ዝም ብለው ባጠገቡ እያለፉ ነበረ። ና ላይ ኒድ እናወራለን እያል ነበር። ጂያን ምን ተፈጠረ ምን ተፈጠረ እያለ ቦራን እየጠየቀ ነበረ። ናናና ተረጋጋ፣ ተረጋጋ ና እናውራ፣ ላ ሄደ እናውራ ይሉታል። እነ ከ አቅፈውት ከዛ እነሱ ተሰብስበው ወደ ውስጥ ይገቡ። እነ ከድር እነ ሙዛፈር ፓኪዜ ምናምን ነገር ሆኖ ተሰብስቦ ለአራት እየተመለከቷቸው ነበረ ከዛ ኡማን ወደ ሙዛፈር ዞር ብላ እንዴት ሆናችሁ ምን ተባለ ብላ እየጠየቀችሁ ነበረ ያው ዳኛው በባለፈው ኬዝ ምክንያት በጭራሽ ልትፋቷ አትችልም አላቸው ብሎ ተናገረ እንዴት ደስ ይላል እንዴት ደስ ይላል ብለው ምን ትናገራለች አዎ ይሄ ትዳር በጣም ብዙ ዋጋ ተከፍሎበታል እንዲሁ በቀላሉ የሚለያዩ ከሆነማ በጣም በጣም ነው የማዝ ነው እያለ ከድር ይናገራል እነሱ እንዲህ እንዲህ እያሉ እየተባባሉ እያወሩ እነ ጂያን፣ በሌላ በኩል ደግሞ ሌላ ጦርነት ይጠብቃቸዋል። ድንገ ቦራን ወደ ውስጥ እየገባ ነበረ። ቦራን እሳት ልሶ እየገባ ነው። አሊያ ሄዳ ተቀመጠች። ለምረ ጣታችሁ ላይ ቀለበት ያለው ጣታችሁ ላይ ቀለበቱ ምን ያደረጋል? አውልቁ፣ አውልቁ አሁኑ ነው እያል ነበሩ። አልተፋቱም? ምን ዳኛው አላፋታችሁም አላቸው እያለች ስትናገር፣ ምን ማለት ነው? አልተፋታንም ማለት ምን ማለት ነው እያለ ቦራን ይጫዋል። ቦራን ተረጋጋ፣ ተረጋጋ እያልን ነበር። ምን ታመጣለህ እንዴ ብዬ ነው የምንረጋጋው? አንተ ሚስቴን ወስደብኝ አሁንም ከሚስቴ ጋር ተጋብተህ ትንሽ አታፍርም እንዴ? እንዴት ነው ዳኛው አላፋታንም ማለት ምን ማለት ነው? ማይመስል ነገር የምታወሩት። ን ቦራን እየጠየቀ ነበረ። እንዲህ በቃ ዳኛው አላፋታንማ እኛ ከቀማችን በላይ ኮ ነው ሁሉ ነገር ተናግረናል፣ መፋታት እንደምንፈልግ በቃ እኛ እንፋት መፋታት እንፈልጋለን አል ነው እሱ ግን አላመነንም እያለ ጂያን ይናገራል። ምንድን ነው በጣም እንፋቀራለን መፋታት አንፈልግም ምናምን ነገር ነው እንዲ ያልከው ብሎ ቦራን ጠይቃል። ፈጣሪው ትዕግስቱን ውስጠኝ እያለ ነበር ጂያን። እንዴ ወንድሜ፣ የሚምረው የምታወራው አንፋቀርም፣ ከዚህ በኋላ በትዳር መቀጠል አንችልም፣ አንፈልግም ነበር ያሉት እያለ ካያ የተፈጠረው ነገር ይናገራል። አዎ ሰምቻለሁ፣ እሱን ያላችሁትንማ በጆሮዬ ሰምቻለሁ። ነገር ግን ደግሞ አይናችሁን ስመለከት ነበረ አፋችሁ እንደ ከዛ ይበል እንጂ አይናችሁ ላይ ሌላ ስሜት ነበር የምመለከተው በእርግጠኝነት ዳኛው እሱን አይቶ ነው አይናችሁ ላይ ያለውን ስሜት ተረድቶ ነው እንደዚያ ያለው ብላ ተናገራለች ዳኛው ስለኛ አይን ምን አገባው ዳኛው እኮ የሚወስነው እኮ ባለው ማስረጃና መረጃ መሰረት ነው ማስረጃ ደግሞ እየሰጠነው ነበረ እማዬ እንደምታስቡ ይቀለላል ለሚውልሽ ዳኛው በቃ ይህን ነገር የሻረው ባለፈው ኬዝ ላይ የጻፍነውን የተነበበውን ነገር አይቶ ነው ሲል ነበር ለምን ለምን ለምን ባለፈው ለመፋታት የፈለጋችሁት እያል ነበረ አይ ያኔ እኔ ለመፍታት ክስ አቅርቤ ነበረ እና ጂያን አልተቀበለኝም ነበረ እና የዛን ሰዓት የተናገረው ነገር ነበረ ብላ ተናገረች ምንድን ነው ማለት ምን እንዴት እያልን ነበር እኔ ኛ ልፈተው የፈለግኩት ጂያን ጂያን አልፈልግም አለ ብዙ ታገለ እንዳልፈተው ከዛም በኋላ ይሄ ማለት ዳኛው ቢያንስ ሶስት ዓመት ይጠብቃል በመካከል ስትል ነበረ እንዴ አንቺ ለምን ጂያን መፍታት የፈለግሽው ብሎ ቦራን ጠየቀ የሆነች ልጅ ነበረች የሆነች ሚኒ የምትባል የጂያን ፍቅረኛ እና እሷ ስትመጣ ከጂያን አረገዘችና ከዛ አለ ይሄን ነገር ደግሞ ስታቅ እንዴት ይህ ነገር ይሆናል ብላ ልትፈተው ፈለገች እያለች ስታ ነገር እማዬ የማይረባ ነገር አትናገሪ እባክሽ ያልተጠየቅሽውን ነገር አትናገሪ ስለሚኒ ማውራት የምትሽው የመጨረሻ ሰው አንቺ ነሽ እባክሽ እንደዚህ አትበይ መጥፎ ነገር ሲናገር አታርጊኝ ይው ልቦራን። አዎ አዎ አሊያ የዛ ልት ልፈታኝ ፈልጋ ነበረ እኔም ለዳኛው ነገርኩት አፈቅራታለሁ ብዬ ስለዚህ አልተፋታንም ነበር አለው። ኧረ ኧረ ከዛም በኋላ መልሶ ደግሞ ይህን ጉዳይ እንዳሁን ተጠቀማችሁበት ማለት ነው። ስማ ለምን ሶስት ዓመት ቀርቶ አለ መቶ ለምን ዓመት ለምን አይሆንም? ስማ እንደፈለጋችሁ ለምን አትተያዩ። አሊያ የኔ ሚስት ናት እሺ። መታወቄን ያገኘው ቀን ይሄ ስትዳር ገደል ይገባል ታውቃለህ። እኔ ሚስቴን ማስመለስ ይችላለሁ። መታወቄን አገኛለሁ ሲል ነበር። ተረጋጋ፣ ተረጋጋ፣ ተረጋጋ። እንደዚህ እያልክ ራስን ችግር ውስጥ ትክተት እያል ነበር። እናያለን፣ እናያለን እያል ነበረ። ቦራን ቦራን ና ጂያን እል ውስጥ ገቡ። ቦራን ምን እየሆን ክን ያለው ማስታወቂያን ስታገኝ የሁሉ ነገር ቀስ ብለን እነጋገራለን ነገር ግን መጠንቀቅ አለብህ ስትለው ምንም አልጠነቀቅም ሚስቴን ትፈታታለህ እሺ ትሰማል አለ ሚስቴን ትመልሳለህ ልጄን ትመልሳለህ አንድ ባንድ ወሰር ክብኝ ነገር በሙሉ ትመልሳታለህ ፍትሕ አስመልሳለሁ እያለ ነበረ ከዛ ከ እንዲ ምንድን ነው አንተ የምታወራው ምንድን ነው የምትለው እንደ እኛ ኮ ለአንተ በጣም እናስብላለን እኮ ወንድሜ ጂያንም ቢሆን ለአንተ በጣም ነው የሚጨነቀው የሚያስበው እንዴ ህይወቱን እኮ አደጋ ላይ ኮ ነበር የጣለ ኮ ባለፈው ዕለት እንዴ አንተ ምነካ ሱሌማንን ከገደልከው ኮ በኋላ ኮ የባይባርስን ሴት ልጅ ኮ ሸሄዳን እያገባውን ለምንደሆን ታውቃለህ ደም መቀባት ውስጥ እንዳንገባ ብሎ ነው ለአንተ ብሎ በጣም ብዙ ብ ኃላፊነት ውስጥ ገብቶ ነበረ። ኩላሪቱ ሊሰጥ ነበረ አለው። አልሰጠኝም አልፈልግም እንዲሰጠኝም አልፈልግም እያለ ስለጃን እንደዚህ መጥፎ ነገር ይናገራል። ረባክ ባክ የልጅ ኮ አንተ ኮ በእድሜ ያንሳል በስነስርት አናገረው ባክ እያለ ጃን ስለ ከያ ተደረቦ እያወራ ነበረ። ሰራክት ምን ማለት እንዳለባት ግራ ገባት። ስማ ስማ፣ ይሄ ነገር ያጠፋል። እሺ እንደዚህ አይነት ትንሽ ጨዋታ መጫወትን አቆም። ፍትህ አስመልሳለሁ ምናም ብላ የምታስብ ከሆነ አንተን ፍትህ አጓላ። እሺ ይሄ ደግሞ እኔ ተፈጥሮ አይደለም፣ እኔ መጥፎ ሰው አደለም እንደዚህ እንደምታስበኝ። መታወቂያን ታገኛለ፣ ከዛም በኋላ ብዙ የሚጠብቀ የቤት ስራለ፣ ብዙ ኃላፊነት አለ እያለ ሲናገር፣ ጥሩ መታወቂያን አገኝ መጀመ መጀመሪያ የማረገው ነገር አንተ መፍታት ነው ብላ አሊያ ተናገራለች። እሱን እናያለን እያለ ቦራን ይናገራል። እሷም እናያለን ትለዋለች። ከዛም በኋላ ቦራን መታወቄን ካላገኘው ብሎ አምባጓሮ መፍጠር ጀመረ። ይህን ጊዜ ደምል ይከታተላል። ሊገለ ለመሞከሩ አይቀርም እያለ ጂያን ሲናገር፣ ከዛ ቦራን ከነዲም ጋር እንደራደር እያለ ነበረ። የሚፈልገውን ገንዘብ ሀብትም ስጡት፣ ከዛም በኋላ ከእሱ ጋር ደራደራለሁ፣ እሱ እንዲደብቀኝ አረጋለሁ እያለ ነበረ። ነዲም ጎሳዎቹን እንዲያሳምንለት ጂያንን ጨቃጨቀው። ደውል ብሎ ጂያን ብዙ ሊያሳምነው ሞከረ። ቦራን ነዲም ምናልባት ሲደውልለት ቦራን በህይወት እንዳለ ሲያቅ ከእነሱ ጋር መደራደሩን ቶ በጀርባ ውስጥ ውስጡን ከጠላት ጋር ሊሰራ እንደሚችል አይነት ነገር እዚህ ጋር ለቦራን ማስጠንቀቂያ የተሰጠው ነበር። አያገባኝም እያለ ነበረ። አሊያ ቦራን እንደዚህ ሲቸኩል፣ ሲቸኮል ስታየው ቢያንስ ራስን እንኳን ለመረዳት ሞክር እያለችው ነበረ። እኛ አንተ ነገር ገብቶናል። አንተ ግን ራስን ለመረዳት ሞክር፣ ራስን አደጋ ውስጥ እየከተትክ ነው። ለራስ እንኳን ባታስበ ልጅ አስብ እያለችው ነው። አይመለከተኝም ደውልለት አለው። ከዛ ጂያን ምንም አማራጭ የለውም፣ ደወለ። ከዛ በኋላ ሲደውልለት ነዲም በአሁኑ ሰዓት ላይ ያለው ሶሪያ ነበረ። ነዲም በሶሪያ መስመር ላይ መኪና ውስጥ ሆኖ እየተጓዘ ድንገት ተደወለለት፣ ስልኩን አነሳ። ጂያን እያል ነበር ነዲም ነዲም፣ በአፋጣኝ በአስቸኳይ ተገናኝተን ማውራት አለብን እያሉ ነበር። ምን ምን ተፈጠረ? ችግር አለ እንዴ? እያሉ ነበረ። አይ ችግር አልተፈጠረም፣ ግን በስልክ አይሆንም፣ ፊት ለፊት ተገናኝተን ማውራት አለብን አለው። ጥሩ እኔ አሁን የሆነ ጉዳይ ነበረኝ፣ ሶራ ነኝ ያለሁት እና ስመለስ እናውራለን አለው። መቼ ትመለሳለህ ብሎ ጂያን ጠየቀው። ትንሽ ቀናቶች እቆያለሁ፣ እስከ አንድ ሳምንት እያሉ ነበረ። እሺ በቻልከው ፍጥነት ብትመለስ ጥሩ ነው፣ ስለምፈልግ በአስቸኳይ አለው። እሺ ተባብለው ስልኩ ተዘጋ። ከዛ ቦራ ነህ ምንድን ነው ምንድን ነው እያለ ነበረ። ሶራ ነው ያለው፣ ከተወሰነ ቀናት በኋላ ይመለሳል ብሎ ተናገረ። እጭ እጭ እያለ ቦራን ይነጫነጫል። ቦራን ቦራን ተረጋጋ፣ ትታገሳለ በቃ ትታገሳለ፣ ቀናት መታገስ ካለበት ትታገሳለ፣ እሉ ውስጥ አትግባ እያሉ ነበር። ስንት ጊዜ ነው የምታገሰው እማዬ? እስካሁን ድረስ ብዙ የታገስኩት አይበቃም እንዴ? እዚህ ቤት ውስጥ እንዳይጥ ተደብቄ እስከ መቼ እስከ መቼ እያል ነበር። እንግዲህ ሌላ አማራጭ የለንም ከመጠብቅ ውጭ፣ ሌላ አማራጭ ቢኖር ምንም ነገር ቢሆን እናረገው ነበረ ብሎ ያስረዳ። ጂያ ቦራን አፉን ይዞ ተቀመጠ። አሊያና ጂያን በቃ እኒድኒድ እየተባሉ እየወጡ ነበረ። ከያም ዝም ብሎ ቦራን ካዩ በኋላ ሊወጣ ነው። አንተ ቆይ ብትረጋጋ ነው የሚሻለ ቦራን ብላ ሰዳከት፣ ቦራን እየመከረችው ነበር። በሌላ በኩል ሻይን ቤት ውስጥ ነው ያለው። ስልክ እየወራ ሄሎ፣ እሺ፣ እሺ፣ ጠብቃለሁ፣ ጠብቃለሁ፣ ችግር የለም እያለ ነው። ድንገት እናቱ መጣች። ጀመል ሳይመጣ ቶሎ ብለን እንሂድ እያለች ነበር። ቆይ ናሬ ልጠብቃት እያል ነበር። ናሬ፣ ናሬ ምን ታደርግልናለች ስትሎ ነበረ። ቆይ አንድ ጊዜ ቆይ ማለት የቦራን ጉዳይ ቤት ውስጥ እያስቸገራቸው ነው። ዛሬ ደግሞ የፍች ኬዝ አለባቸው። ምን እንደሚሆን አላውቅም። እስኪ ቆይ ናሬን ጠብቃት፣ ትነግረናለች ምን እንደሆነ እያላ ነበር። ድንገት ናሬ መጣች እየሳቀች። ምን ተፈጠረ እያለ ሻይን ይጠይቃታል። እንዴት ነው ዳኛው? አፋታቸው እንዴ? ተፋቱ እንዴ? ብሎ ጠይቃት። ረ በጭራሽ፣ በጭራሽ፣ ዳኛው በመጨረሻም ጊዜ አግዶታል ብላ ስትናገር የሚገርም ነው የሚገርም በመጨረሻም ፍቅር አሸነፈ ማለት ነው እነዚህ ጥንዶች በጣም በጣም ብዙ ለፍቶ ነበረ በመጨረሻም እንግዲህ ፍቅር ሲያሸነፍ እንደዚህ ደስ ይላል አንድ ጊዜ እንደሆነ ጀልባው ዝም ብሎ መጓዙን ከጀመረ የፈለገ አውሎ ነፋስ ቢመጣ አይገለብጠውም እያለች ትናገራለች እየሳቋ አንድ ላይ ሊወጡ ከዚያ ድንገት ኤጀመል እየመጣ ነበረ ኤጀመል እየመጣ ወዴት ነው ወዴት ነው እያለ እየጠየቀ ነበር ድንገት ደግሞ ናሬ ስለ ቦራ መታወቂያ እንደሌለው እየተናገረች ነበረ ኤጀመሌም በጨረፍታ ሰምቶ ነበረ ልጅ ለምንድነው መታወቂያ የሌለው ለምሮ መታወቂያ የሌለው እስካሁን ድረስ መታወቂያ አይዲ የለውም እንዴ፣ እያለ እየጠየቀ ነበረ። አንተ ከዚህ ቀደም ድገለው ሞክራል ነበረ እንግዲህ አሁን ደግሞ ምን ልታስብለት ይሆን እያው ነበር። ዝም በል ባካ፣ አንተ ሻይን በተረጋጋ ይሻላል። ሁለታችሁም ልጆቼ ናችሁ፣ ለሁለታችሁም አስባለሁ። እንደዚህ ጽንፍ የወጣ ነገር ለምዶ አንተ፣ ቆይ የምትናገረኝ። ለማንኛውም ልጄ ሚስቱን አስመለሰ ማስመለስ ቻለ ብሎ እየጠየቀ ነበረ። ምን አገባ አንተ፣ ምን ይመለከታል አለችው በፍጥነት ናር ዞር ብላ። ልጄኗ ይመለከተኛል፣ ይመለከተኛል፣ ልጅ ነው። እዛ ቤት ውስጥ ተቀርቅረው እንዲቀር አልፈልግም፣ አልፈልግም። በተወቅ ሎም እንዴ፣ እስካሁን ድረስ በጣም ያሳዝናል፣ ያሳዝናል። በጣም ይሄ ነገር መሆን የለበትም እያለ ነበር። ታዲያ ሄድና ታዲያ ለፖሊስ ዘመናት ተናገረም ተናገርና እስረቱ ይግባ ታዲያ አሁን ለም በደንብ አተበቀለው እያሉ ነበር ሻሂድ። ከዛ እናቱ ና በቃ እንሂድ እያላ ነው፣ ናሬም ትከተለዋለች እጁን ይዛ፣ ሶስቱም አንድ ላይ ተይዘው የወጡ የጀመል እዛ ብቻውን ቀረ። ይሄን ነገር ማስጨረስ አለብኝ፣ ቦራን መታወቂያ እንዲያገኝ ማድረግ አለብኝ ብሎ ከራሱ ጋር እያወራ ነው ያለው። በሌላ በኩል ጂያንና አሊያ በጠዋት በደረጃ እየወረዱ ከቤት እየወጡ ናቸው። በሬ ደግሞ ህፃኑ ጂያን እየተጫወተ ነበረ። አባዬ አሁን እኮ እየተጫወትኩኝ ነበር በደንብ እያለ ለጂያን እየነገረው ቦራን ከላይ ሆኖ እያየ ነበር። ቀና ተናዶ መጣ፣ መጣና ወደ ልጁ እየቀረበ ነበ ነበረ ታስታውሳለህ? እኔ ልጅ አብረን ሁለታችን ቢስክሌት እየነዳን አንተን ከፊት ለፊት አድርጌህ ከኋላ ሆኜ እንሽቀዳደም ነበር እኮ ጭንቅላት ላይ ደግሞ መከላከያ አድርገህ ነበር እያል ነበረ አባይ፣ እሱን ድጋሚ ማድረግ እንችላለን ብሎ ጊዜ ጃን ጃን እየጠየቀው ነበረ። ቦራን አሁንም ቢሆን ጃን እንዲቆረጨምበት እያደረገ ነበረ። አሊያ ግርማት ትመለከታለች። ምንም ነገር ማድረግ ትችላለን ል ችግር የለም ይላል። በአንድ በኩል ሰዳከት ደንግታለች። በጃን እና በትልቁ ጃን መካከል ያለው ግንኙነት ግርም ብሏታል። እንዴት ከቦራን ጋር ሊቀራረብ እንደሚችሉ ግራጋባት ቦራን እዚህ ጋር ለልጁ ፍቅር እየሰጠን ያለው ሁለቱ እንዲቀራረቡ አሊያ ለማንገስ ትሞክራለች። ከዘውድ ውስጥ እንዳስገቡት ቦራን መጮ ጀመረ። ይህ ልጅ ምን ብታደረጉ ነው የምሮን የተቆጣጠራችሁት ልጅን ተመልሳላችሁ እያለ እየተናገረ ነበረ። ሰዳከት ተው እንደዛቱን እያለችሁ ነው። አሊያ ባንድ በኩል ሆስፒታል ሊድ እያለች ነው። እኔ ያደርሰሻለሁ ሲላት ለምሮ ሷ የምታደርሳት እያለ ቦራን ጠቃል ምክንያቱም ሆስፒታሉ የራሴ ጭምርና የራሴ ስለሆነ ምሰራው ስራ አለብኝ በዛው ሄዳለሁ ይሏል። ቦራን ዝም አለ። ድንገት ኢፔክ እየመጣች ነው። ከያን ፈልጋ ሰርጋቸው በጣም እየደረሰ ነው። ኢፔክ ውስጥ ገባች። ከያን እያገኘችው ነው። እነሰዳከትንም ሰላም አለቻቸው። ኢፔክ እዚጋ ከያን የሰርግ ቀሚሱን መርጬ ነበረ አንተ ምናልባት ከወደድከው ደግሞ እኔው እያለችው ነው። እሻላት ተያይዘው እየሄዱ ነበረ። አሊያና ጃን መኪና ውስጥ እየገቡ ቦራን እየገለማመጠ ይመለከታቸዋል። ከዛ መኪና ውስጥ ገቡ፣ አብሮ መሄድ ጀመሩ። ችሎቱ ላይ ስለተፈጠረው ነገር እየተነጋገሩ ነበረ። አሃ ባለፈው እለት ልፍታ ብዬ ስከስህ ያ ኬዝ ነበር ማለት ነው፣ እንዳንፋታ ያረገን ማለት ነው። የዛለት ለመፋታት ምንም ሙከራ ባላረግ ኖሮ ታቀላራል። አሁን ያለምንም ችግር ነበር የምንፋታው። አንተማ ያንክስ አትክሰሽኝ፣ ያን የጋብቻ ደብዳቤ አታስገቢ ብላኝ ለምናይ ነበረ፣ ብዙ ተለማምጣይ ነበረ። ነገር ግን አሁን ደግሞ ያን በማድረጌ እንደገና ደስተኛ እንደው ልታደረገኝ ነው ትሏለች። እንግዲህ ምን ይደረግ፣ ዳኛውን ቢሆን እኮ ምንም ማድረግ አልቻለም ይላታል። ግን አይኖቻችንስ ቅድም ለእናተ ሁለት ነገር ነግራታል። በአንድ በኩል አይኖቻችን እንደምንዋደድ ይገልጻሉ፣ ለዳኛው ግልጽ ነው። ግን ደግሞ ለእናተ እሱ ከአይን ምን ጉዳይ ያለው ማስረጃ ነው የሚመለከተው። ብልሃን ነበረ ትስቃለች። እሱም እየሳቀ ነበረ። ተሳሳቁ ወደ ስራ ቦታ ሲሄዱ ቦራን ቤት ውስጥ እየበጠበጠ ነው ያለው። ሰራከትና እስኪ እንደ እናትና እንደ ልጅ ሆነ እናውራ አለችው። ሁለቱም ተቀመጡ። ቦራን ይውልህ፣ ከዚህ በኋላ የምታረገው ነገር ማስተዋልና ትግስት ይፈልጋል። ትግስት የማይኖር ከሆነ፣ ተረጋግተ ነገሮችን በቀናነት የማትመለከት ከሆነ ከባድ ነው እየሚሆነው ይውልህ። ከዚህ ቀደም አሊያና ጂያን ሊፋቱ ሞክረው ነበረ እና ልጅህ ዴኒስ ሁለቱ እንዳይለያዩ ያላረገው ነገር የለም። እኔም ቦን በአቅሜ ገና አንተ እንደተገኘ ኮማ ውስጥ በነበርክበት ሰዓት ላይ ሁለቱ እንዲለያዩ የቻልኩትን ነገር በሙሉ አድርጌ ያለው በጣም ሞክር ያለው ነገር ግን ዴኒስ ምን ሲያደረግ ነበረ ሁለቱ እንዲታረቁ ሁለቱ ድጋ አንድ ላይ እንዲሆኑ የቻለውን ነገር ሲያደርግ ነበር። በቃ ቦራን በማስተዋል የማታረግ ከሆነ ነገሮችን ከባድ ነው የሚሆነብህ ለራስህ አለችው። ተናዶ ትቷት እየወጣ ነበረ። እሷ ዝም ብላ በመስተዋት በኩል ታያለች። ገና ከመውጣቱ ድንገት ቡርጉም መጣ። ቦራን አንድ ጊዜ ላናገር ፈልጋለሁ አለ። እዚያ ወረኝ ሲል ውስጥ ውስጥ እታችን እንሂድ አለው። ወደ ራሱ ክፍል ወደሚታከምበት ገቡና ቅድም ወደ ከተማ ሂጄ ነበር። የሆነ ልጅ መጥቶ ይህን ሰጠኝ ብሎ ከፌስታል ውስጥ ስልክ አወጣ። ስልኩን እንደ ሰጠው እየተደወለ ነበረ። ቦራን ስልኩን አነሳ። ሄለው ሲል ነበር። ልጅ እንዲነ እያል ነበር። አንተ ምልቶ እንደወልክ የጀመለምሮ እደውልልኝ እያለ ነበረ። ቦራን ልጅ የተረጋጋዩ ስለ ለመታወቂያ ጉዳይ ላወራ ነበረ። እስካሁን ድረስ መታወቂያ የለም እንዴ ብሎ ጠይቆ ምን አገባ እያለ ነበር አለለም ቦራን። እዛ እንዳይ ተቀርቅረ ምን ታረጋለህ? እኔ መታወቂያ ላመቻችልህ እችላለሁ፣ በጣም ቀላል ነው ለኔ፣ ልረዳህ እችላለሁ እያል ነበር። ከዚህ በኋላ አደውልልኝ አደውልልኝ ብሎ ስልኩን ዘጋው። ከዚህ የጀመል ይሄ ጅል ይሆናለች፣ ጅል ወደ ራሷ ስትመለስ ይቆጫል እያለ ነበረ። ድንገት ሰዳከት መጣች። ቦራን በወራን ምን ተፈጠረ ስትለው ነበር፣ ምን እያላል ነበረ። ከዛ ወጣ። ዝምብላ ሰዳከት ቮርጎንን እያየችው ነበረ። በሌላ በኩል እነ አሊያ ሆስፒታል ተሰብስበዋል። ሆስፒታል ሆነው እየጠባበቁ ናቸው። በዚህ ሳት ሻይንም አለ ድንገት ዘሪን መጣች። ከመምጣቷ ጂያን ፓስፖርት እየሰጣን ነበረ ሁሉም ነገር አብቅቷል። እንግዲህ ከ ያገባለት አንቺ ወደ ፍራንክፈርት ትበራያለሽ ማለት ነው እያላት ሁሉንም ያመቻቸውን ነገር እየነገራን ነበረ። በመጨረሻ በዚህ መንገድ እንድታመልጥና ከሀገሯ ከቱርክ እንድትወጣ ተወስኗል። ከዛ ሻይን ምን ምን ማድረግ እንዳለባት ይነግራታል። ደሚርን በዚህ መንገድ ሊያሳጡት ነው ለሚወለደው ልጅ ብለው። ከዛ በኋላ ዘሪን ወደ ጂያን ጠጋ ብላ በጣም እያመሰገነችው ነበረ። በሌላ በኩል እነ ጂያናን ወደ ቤት ተመልሰዋል። አሊያ የልጇ ክፍል ውስጥ መኖር ጀምራለች። ድንገት ልብስ እየቀየረች ነበረ፣ ተገላልጣ ድንገት ቦራን መጣ። ሲመጣ አፈረች። አፍራ ራሷን ሸፍና ውጣልኝ እያለችው ነበረ። ይሄ ልጅ ክፍል ከሆኑ ልጅ የማየት አልችልም እንዲህ እያለን ነበረ። እሱም እል ውስጥ ገባ። እሷም ደግሞ እል ውስጥ ተጋባች፣ አልወጣም እያለን ነበር። ድንገት ጂያን መጥቶ ውጣ እያሉ ነበረ። በዚህ መንገድ በአሊያ እንዲ መባላታቸውን ቀጠሉ። ከዛ እየተጨቃጨቁ ውጭ ወጥጦ የለ ቦራን፣ እኔ በጣም በጣም ብዙ ጊዜ እየታገዝኩ ነው፣ አንተ ግን መስመርን እያለፍክ ነው እያሉ ነበር። ጂያን ሁለቱ ሊሴ ጣሉ ሰዳከት፣ ምን ተፈጠረ ብላ ጣልቃ እየገባች አሊያን ብቶ ልብሷን በስነስርዓት ለብሳ እየመጣች ነበረ የለበሰች ይሄ ልጅ ክፍል ነው እያለ ይከራከራል አዎ ይሄ ልጅ ክፍል ነው ታዲያ ውጣ እያልኩ እኮ ነው ታዲያ አታንኳኳም እንዴ ልብስ እየቀየርኩ እኮ ነበረ ትሏለች ሰላከት አረባካቹ እንደዚህ መጣላታችሁን አቁሙ ስላለች በዚህ ምክንያት መግባባት አቃታቸው ድንገት ሕፃኑ ጂያ መጣ ሲመጣ ጂያ ከአባት ጋር ውስጥ ግባና ትጮት እያለው ነበረ ወደ ውስጥ ገቡ ዘሪን በሌላ በኩል በጥቂት ቀናቶች ውስጥ ከዚያ ጋር እንደምትወጣ ነው የምታውቀው አንዳንድ ፎቶዎች እየተመለከተች ድንገት ደሚር መጣ ደሚር መጣና ዘሪን በቃ ዛሬ የሆነ የራት ቀጠሮ አለብኝ እመጣለሁ አላት እኔም ደሞ ትምህርት ቤቱ ያዘጋጀው የሽልማት ስነ ስርዓት አለ መሄድ አለብኝ አለችው። ወይኔን ቀደሜ ባቅኖር እኮ አብሬሽ ነበረ። ለምን መጀመሪያ ነገርሽኝም ነበረ? እንኳን ደስ አለሽ ዘሬም በጣም ጎበዝ ነሽ። አንቺ ጠንካራ ነሽ እያላት ፍቅር ሲያሳይ እሷን ብትሆን አው ዛሬ ሽልማት ልቀበል ከዚህ በኋላ ደስተኛውን አለው እያለችው ተስፋ ሰጠችው። እሱም ደስ አለው። ደስ ብሎት እየወጣ ነበረ። እነ ጂያንም ቢሆነው ማታ ላይ እራት ሰብሰብ ብሎ እየበሉ ነበረ። ድንገ ቦራን መጣ። እሱ ነበር ያልመጣው። ቆጣ ቆጣ እያለ ነበረ። ከዛ በኋላ ህፃኑ ጂያን ይህን አቅርቡ ይህን አቅርቡ እያለ ሲጠይቅ ከዚህ በፊት ጂያን ያስተማረውን በአንድ በኩል ቦራን ይሄ ጥሩ አይደለም ለአንተ እንደዚያ ትበል እያለ ነበረ ቦራንና ጂያን በዚህ ምክንያት የልጁን አስተዳደግ በተመለከተ መግባባት ከበዳቸው ሊጣሉ ናቸው። ከዛ ደግሞ ስለ ካያ ሰርግ መወራት ተጀመረ። እንዲህ እንዲህ እያሉ አብረው እየተጫወቱ ቦራናንም እልህ ልህ እያለው ገንፈል ገንፈል እያለ ምግብ ሊያቀርቡለት ሲል አልፈልግም ብሎ እየተነጫነጨ ነበረ። ከደቂቆች በኋላ እነ ካያ የሽልማት ስነ ስርዓቶች ተገኝተዋል። በተለይ ካያ ደግሞ የመጣው በምክንያትነት የኢፔክን ሊመለከት ነበረ። የሽልማት ስነስርዓቱ ተጀምረዋል። ኢፔክ ንግግር እንድታደረግ እየተጠራችው ነበር። ኢፔክ ንግግር አደረገች። ከዛም በኋላም ካህን እንደምታፈቅረው እንደምትወደውና በቅርብ ቀን እንደምታገባው ተናገረች። ከዚህ የዘሪን ተራ ነው። ዘሪን ስትናገር ግን ከያ ስሜት አይነት ይታይበታል፣ እንባ የተናነቀው ነበረ። ኢፔክ ይህ ገብቷታል። ዞር ብላ በተደጋጋሚ ዘሪንንም ከያንም እያየቻቸው ነበረ። ሽልማት ተጠናቆ የሻይ ስነ ስርዓት ነው። ከዛ ከያና ዘሪን መታየት ጀመሩ። እንዲህ በጎነ ስትያዩ ድንገት ኢፔክ መታ ከና እያለች ነበረ። በቀጥታ ይዛ ወደ ዘሪን ጋር ወሰደችው። አጠገብ ሆና ማውራት ጀመረች፣ ዘሪንንም እያስቀናቻት እንዲሁም ደግሞ ልታሳምናት ትፈልጋለች። ከዚህ በኋላ ካያን መልሳ እንደማታገኘው ተስፋ እንድትቆርጠት ታረጋን ነው። የሽልማት ስነ ሥርዓቱ አለቀ። ሁሉም ወደ ቤት እየመጡ ናቸው። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች ዘውድ ድራማ በዛሬያት ተመልክተናል። ውድ ተመልካቾች ዘውድ አጓጊው፣ አስገራሚው የቱርክ ድራማ አሁንም ቢሆን በቅጠል ቲቪ የዩቲዩብ ቻናል በዚሁ አቀራረብ ይቀጥላል። ውድ ተመልካቾች በሁለተኛው ቻናላችን በቅመም ስቶሪ ደግሞ የታመሙ አበቦች የሚሰኝ አስገራሚ ደስ የሚል የፍቅር ድራማ ወደ እናንተ ይዤ እቀርባለሁ በዚሁ በተመሳሳይ አቀራረብ። አቀራረቡ የሚመቻችሁ ሰዎች እዛም እየገባችሁ እንድትከታተሉ በትህትና እጠይቃለሁ። ስውር እጅ የሚሰኘው ድራማ አላለቀም፣ አሁንም ቢሆን ይቀጥላል። ሰዓቱን እየጠበኩኝ ለእናንተ ዘውትር አዳዲስ ክፍሎችን ይዤ በቅላለሁ። ሁልጊዜ በላይካችሁና በኮሜንታችሁ የምታበረታቱኝ ክብሯን የቻናል ቤተሰቦች ከልብ ከልብ አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።